ቅዱሳኖች እንዲሰነበታችሁ ደህና ናችሁ ወይ? ሁሉ መልካም። ጌታ ለዘላለም የተባረከ ይሁን። ክብር ለመድኃኔዓለም ይሁን። በባለፈው ሳምንት በነበረው ፕሮግራም ብዙዎቻችሁ ሀሳባችሁ ልካችሁ ልኛል። ብዙዎች ደግሞ በምስጋና ጀመራችሁታልና ጌታ የተባረከ ይሁን። አሁን ሁሉም ሰው ወደ ራሱ ተመልክቶ ወደ ራሱ ንስሓ ቢገባ የመጀመሪያው ትልቁ ስራ የሚሆነው እግዚአብሔርን ማክበር ማለት ነው። እግዚአብሔርን ካከበር ነው በራሳችን ካከበርነው በኋላ እንግዲህ የሚቀጥለው ደግሞ ለእግዚአብሔር የምናቀርብለት ነገር አለን። ምድራችን ስለ ነገስታት፣ ስለ ሀገር፣ ስለ ህዝቡ፣ ስለ ሁሉ ማቅረብ እንችላለን ማለት ነው። ጌታ ለዘላለም ይባል። ኃይልን የሚሰጥ እግዚአብሔር ነው፣ የሚረዳም እግዚአብሔር ነው። ግን በእግዚአብሔር ፊት ራስን እንደማዋረድ ትልቅ ነገር የለም። ለዛ እግዚአብሔር ይባርካችሁ። ከጎኔ ለቆማችሁ ሰዎች እግዚአብሔር እጅ ጋር ስለእናንተ ጌታን አመሰግናለሁ። ጌታ ይባርካችሁ፣ ተባረኩ። ክብር ለሱ ብቻ ይሁን። አሁን እዚህ ዛሬ የምናየው ቃል መጽሐፈ ነግስት ካሌ ሁለተኛ ማለት ነው። መጽሐፈ ነግስት ሁለተኛ ላይ ከቁጥር ምዕራፍ አራት ከቁጥር አንድ ጀምሮ ያለውን ቃል አብረን እናያለን። መንፈስ ቅዱስ የተባረከ ይሁን። ሰላም ለእናንተ የሚለው ፕሮግራም በዚህ ጀምረናል ማለት ነው። ጌታ የተባረከ ይሁን። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ከነቢያትም ወገን ሚስቶች አንዲቷ ሴት ባሌ ባሪያ ሞቷል፣ ባሪያም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ ባለ ዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል፣ ብላ ወደ ኤልሳ መጥቶች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ስ ያለው ንገሪኝ አላት። እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳችም የለኝም አለችው። እርሱም ሄደሽ፣ ከጎረቤቶችሽም ሁሉ ከማድጋ ባዶ ማድጋዎችን ተዋሺ፣ አታሳንሻቸው አላት። ገብተሽም ከአንቺ ከልጆችሽ በኋላ በርን ዝጊ፣ ወደ እነዚህ ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አለ። እንዲሁም ከእሱ ሄዳ በሯን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋውን ወደ እርሷ ያመጡላት ነበር፣ እርሷም ትገለብጠው ነበር። ማድጋውን በሞላ ጊዜ ልጆቿ ደግሞ ማድጋ አመጡልኝ አለች አለች። እርሱም ሌላ ማድጋ የለንም አሏት። ዘይቱንም ቆመ። ወጥታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለ ዕዳውም ክፈይ፣ አንዳች ለልጆችሽ ከተረፈው ተመገቡ አለ። ጌታ ለዘላለም የተባረከውን መብራት ስለሚያንጸባርቅ ይቅርታ ጠይቃለሁ። ጌታ ኢየሱስ ክርስቶስ ለዘላለም እዚህ ቦታ ላይ የምንመለከተው በጣም የሚገርም የእግዚአብሔርን ክብር እናያለን፣ እና ጌታን እጅግ አድርገን እናመሰግነዋለን። ክብር ለመድኃኔዓለም ይሁን። አንገቶቻችን እዚህ ቀርበን ለቃሉ እንጸልያለን። እግዚአብሔር ሆይ ስለላክልን፣ ስለዚህ ቃል በዚህ ቀን የተለየ ቃል ስለላክልን እናመሰግናለን። ዛሬ ባዶ የሆነ ነገራችን ይሞላል። እግዚአብሔር ባዶ የሆነ ነገር ወደ ሙላት ይመጣል። ባሪያ ሊያደርገን የፈለገ በተለያየ ሀሳብ፣ በተለያየ ነገር እየያዘ ባሪያ ሊያደርገን የወደደ ዛሬ ከኛ ላይ ስለሚራገፍ፣ ስለሚመታ፣ ስለሚቀበር እጅግ አድርገን እናመሰግናለን። ክብር ለዘላለም ላንተ ብቻ ይሆን። መንፈስ ቅዱስ ሆይ ተባረክ። እኔን ባርያን ርዳኝ። ደግሞ ለሚሰሙትም መነሳት መቆም ይሆንላቸው። ስለ ሁሉ ተመስገን። በኢየሱስ ስም አሜን። ጌታ ለዘላለም የተባረከ ይሁን። እዚህ ቦታ ላይ የምንመለከተው ከነቢያት ወገን ሚስቶች አንዲቱ አይልና ባሌ ባሪያህ ሞቷል፣ ባሪያም እግዚአብሔርን ይፈራል እንደነበር አንተ ታውቃለህ አለችው። ባለቤቴ አገልጋይ ነው፣ የነቢያት ሚስት ነች። እች ሴት እዚህ ቦታ ላይ መጥታ የምትናገረው ሴት የነቢያ ሚስት እንደሆነች መጽሐፍ ቅዱሳችን ይነግረናል። የነብይ ሚስት ነች። ነብዩ ደግሞ እግዚአብሔርን የሚፈራ ከእግዚአብሔር ብቻ ሰምቶ የሚያወራ የእግዚአብሔርን አጀንዳ የሚያስፈጽም ሰው ብቻ ነው። ከእግዚአብሔር ጋር ንግግር የሚያደርግ ሰው አልጋ በአልጋ ሊሆንለት አይችልም። ይሄ ሰው በዚህ ምድር ላይ የነበረ በመከራ ውስጥ እንደሚያልፍ ግልጽ ነው። ምክንያቱም ባሪያ ሊያደርጓቸው ልጆቼ መጡ፣ እዳ ነበረበት አለች። እዳው ነበረበት የተበደረው እዳ ነበር። ይሄ የተበደረው ብድር ለልጆቹ ትርፍ ሆኖባቸው ሄደ ማለት ነው። ምናልባትም ለታመመ ሰው፣ ምናልባት ለተጨነቀ ሰው፣ ምናልባት ለተራበ ሰው፣ ምናልባት ለቤተ ክርስቲያን የተበደረው ዕዳ ሊኖርበት ይችላል። ምክንያቱም እውነት በጣም ያታግላል። መጨረሻው ድሉ ነው የሚያምረው እንጂ እውነት ጋር የሚቆም ሰው በጭንቅ በመከራ ነው። አገልግሎቱ እንደ ወርቅ የተፈተነ ነው የሚሆነው። በሳት ውስጥ እያለፍን ነው የምናገለግለው። በሳት ውስጥ እየሄድን ነው የምናገለግለው። እውነት ብዙ ዋጋ ያስከፍላል። መጨረሻው ግን አርነት ያወጣል። የመጨረሻው ግን ደስ ይላል። ጸንቶ ለቆመ ለበረታ ሰው፣ በእግዚአብሔር ፊት ለቆመ ለበረታ ሰው ድል ይሆናል። ምክንያቱም ሰማይ ይከፍታል። ስለዛ ሰው እግዚአብሔር ሰማይ ይከፍታል። አያችሁ፣ እነዚህ ሰዎች እነዚህ ባልና ሚስት ልጆች ያላቸው ሁለት ልጆች ያላቸው ባልና ሚስቶች የእግዚአብሔርን ክብር የሚያስተናግዱ ስለ እግዚአብሔር ዋጋ የሚከፍሉ ለእግዚአብሔር ሕዝብ ራሳቸውን የሰጡ ያዋረዱ እንደሆኑ መጽሐፍ ቅዱስ ይናገራል። ይሄንን ዕዳ የተበደረው በጭንቅ ውስጥ በመከራ ውስጥ ለሚኖር ደልቶት ቢኖር ኖሮ ተነጥፎለት ቀይጨት ተነጥፎለት የሚሄድ ቢሆን ኖሮ የሚያበድር እንጂ የሚበደር አይሆንም ነበር። ይሄ አገልጋይ እግዚአብሔር የረዳው አገልጋይ እንደሆነ ግልጽ ነው። እግዚአብሔርን እንደሚፈራ ሚስትየው አስረግጣ ለነብይ ነግሯለች። ነብዩም አልተከራከራትም። አይፈራም እንደዚህ ነው ብሎ አልተከራከረም። ስለዚህ አሁን ባሪያ ወደ አምላኩ ሄዷል፣ ወደ አባቱ ሄዷል። ለእኛ ግን ዳቀበብና፣ እኛ አሁን ምንም ማድረግ አንችልም? ምንም መሆን አንችልም። ከዚህ የተነሳ ያበደሩት ብሩን ያበደሩት ሰዎች፣ የሰጡት ሰዎች፣ ለምንም የሚያውለው ለምንም የሚያርገው ግን ያበደሩት ሰዎች መጥተዋል። ምን ይሉ አሁን ብሩን መልሱልን፣ ብሩን ካልመለሳችሁ ልጆችሽ በብሩ መጠን ባሪያ ይሁኑ የእግዚአብሔር ልጆች፣ አዎ የእግዚአብሔር ልጆች ባሪያ ይሁኑልኝ። የዚህ ዓለም ገዢ ባሪያ ይሁኑ፣ ወደ እኔ ይምጡ፣ እኔ ልግዛቸው፣ ልርገጣቸው፣ እንደፈለገኝ ላርጋቸው፣ እንደፈለገኝ ልምራቸው አለ። በዚህ ሰዓት እናት በቁጣ ተሞላች። እግዚአብሔርን የሚያገለግል የነበረ ባሌ ከአምላኩ ጋር ተስማምቶ የነበረባል ለልጆቹ ዳቅሎ ሄደ። እንዴት የእግዚአብሔርን ልጆች አሳልፈ ይሰጣለሁ? እንዴት ብላ ተነሳች። ሁኔታው ነው። ትላንትና በክብር ያገለገለ ሰው፣ ትላንትና በሚያስደንቅ ነገር ያገለገለ ስንት ሰው ከሞት ዳነበት፣ ስንት ሰው ከሲኦል ያመለጠበት ሰው ልጆቹ በእጃ እንዴት እያዛሉ? እንዴት እንዴት! እንደዚህ አይነት ሰዎች አላችሁ። ዛሬ ግን እግዚአብሔር የሰማይን በር ይከፍትላችኋል። የሰማይን በር ለኔም ይከፍትልኛል፣ ለእናንተም የሰማይን በር እግዚአብሔር ዛሬ ይከፍታል። በእያንዳንዳችሁ ቤት የሰማይ በር ይከፈታል። የሰማይ በር ሲከፈት የሰማይ ጥል ሲወርድ የእግዚአብሔር ክብር ሲወርድ ተአምራት ይሆናል። ከፍሎ መሄድ ይሆናል። ጥሎ መሄድ ይሆናል። መራመድ ይሆናል። በሙላት መሄድ ይሆናል። ክብር ለመድኃኒዓለም ይሁን። ክብር ለመንፈስ ቅዱስ ይሁን። ወገኖቼ እግዚአብሔር ታማኝ ነው። እግዚአብሔር ጻዲቅ ነው። አያችሁ፣ ቀን ጠብቆ ሰውየው እያለ ብድሩን ያልጠየቀ ሰውዬ ቀን ጠብቆ ሰውየው መሄዱን ሲያው ይሄ ታላቅ ነብይ ወደ መሄዱን ሲመለከት መጣ። የኔ ነው የሚል መጣ። የኔ ናቸው የሚል መጣ። አለቃቸውም የሚል መጣ። እሱ ቢያመልጠኝ እነዚህ መልጡኝ የሚል መጣ። እግዚአብሔር ግን ከሰማይ ተመለከተ። እግዚአብሔር ግን ከአርያም አየ። እግዚአብሔር ከሰማይ አየ። እናንተ የኘ ብሬን ናችሁ የሚል ጌታ ከአርያም ተመለከተ። ስለዚህ እች ብሴት እንደዚህ አደረገች። ወደ ነብዩ ሄደች ወደ ኤልሳ ጌታ ለዘላለም የተባረከ ይሁን። ክብር ለሱ ብቻ ይሁን። ኤልያስ እና ኤልሳ ድንቅ ነገር ያደረጉ ሰዎች ናቸው። ግሩም ስራ የሰሩ ሰዎች ናቸው። ኤልሳ ኤልያስ በተነጠቀ ጊዜ ኤልሳ የተቀበለው ክብር ነው። እጥፍ መንፈስ ነው የተቀበለው። የተቀበለው ድንቅ ነገር ነው። ቤቱ ቁጭ ብሎ ነው የሚመለከተው ብዙ ነገር። ጌታ ለዘላለም የተባረከ ይሁን አሜን፣ ይሁን ወገኖቼ። ስለዚህ የሰማው የሰማችሁ ድምጽ እንቢ አለች። በፍጹም እኔ ክርስቲያን ነኝ፣ እኔ እግዚአብሔር ልጅ ነኝ። ባሪያ ልታደርገኝ አትችልም። ልጆቼ ባሪያ ሊሆኑ አይችሉም። እግዚአብሔርን ስናገለግል ቆይተን በዚህ ምድር ላይ ባለን ቆይታ ባሪያ ሳይሆን ገዢ ሆነን ነው የምንኖረው። ባሪያ ባሪያ ሳይሆን ልጅ ሆነን የክርስቶስ ሆነን ሆነን ነው የምንኖረው። ስንት ሰው ባሪያ ሆኗል፣ በፍላጎቱ ባሪያ ስንት ሰው ሆኗል፣ ገንዘብ ለማግኘት ስንት ሰው ባሪያ ሆኗል። ስንት ሰው ከአባቱ ጉያ ወጥተው ባሪያ ሆነ። የሞተለት ሞት እድል አርጋ የተነሳለት አምላክ እያለው ስንት ሰው ባሪያ ሆነ። ለተለያየ ነገር ባሪያ የሆነ ሰው አለ። ወደ ዓለም እየሄደ በሴት የተጠለፈ ባሪያ ሆነ። ወደ ዓለም ሄዳ በወንድ የተጠለፈች ባሪያ የሆነች ስንት ሴቶች እና ወንዶች አሉ። ነገ ጌታን ይቀበላል የሚሉ ነገ ጌታን ትቀበላለች የሚሉ ስንት ሰዎች የሞቱ አሉ። ስንት ባሪያ ይሆኑ አሉ። ለዚህ ዓለም ገዢ የተገዙ አሉ። ለጥቅም ብለው ለገንዘብ ብለው በር የሚቆለፈባቸው በተለይ ሴቶች ስንት አሉ። የጌታን ስም እንዳይጠሩ በር የተቆለፈባቸው ስንት አሉ። ባሪያ ይሆኑ ልጅ የነበሩ ልጅ የነበሩ ባሪያ ሆነው አሁን በባርነት ታስረው የተቀመጡ ስንት አሉ። እናንተ ወገኖቼ፣ ወይ ባርነትን እንቢ ያላችሁ ዛሬ ስሙ ባሪያ አልሆንም ያላችሁ እንደዚህ ሴት ጨክናችሁ የወጣችሁ ዛሬ ባዶ የሆነ ነገራችሁ በሞላ ይሞላል። ባዶ የሆነው ነገራችን ይሞላል። ባዶነት የያዛችሁ ወገኖች ወደ ተለያየ ዓለም ሰው ሴት የሚፈልገውን ነገር አለው። ለዛ ለሚፈልገውን ነገር ጊዜ መስጠት አለበት። ጊዜ ከእግዚአብሔር ነገር ላይ አንስቶ ስለሆነ ጊዜ የሚሰጠው ሳያውቀው ብዙ ሰው ባሪያ ሆኗል። ሳያቀው ብዙ ሰው ለዚህ ዓለም ነገር ለገንዘብ ለጥቅማጥቅም ጥለነው ለምንሄደው ዓለም ለዚህ ባሪያ ሆነናል፣ ብዙዎቻችን ባሪያ ሆነናል። ኢየሱስ ዛሬ ይደርስልናል፣ የሐዊ ዛሬ ይደርስልናል፣ ለእኔና ለእናንተ ይደርስልናል። ያወጣናል፣ እኛን ስለሚወደን፣ በፍቅሩ ስለያዘን፣ ሹሩሩ ስለሚለን፣ አይኖቻችንን ስለሚያይ ኢየሱስ ያወጣናል፣ ከዚህ ውስጥ ያወጣናል። ወገኖቼ ብዙዎች ተይዘናል። ስለዚህ ነው ሴት መጣችና እንቢያለች፣ አንተ ነብይ ነህ ታውቃለህ የእግዚአብሔርም ድምጽ ትሰማለህ። እግዚአብሔር ራሱ መጥቶ ይመስክርልህ። ባለቤቴ ቅድስና ሆነ የጠበቀ ጨዋ አገልጋይ ሌባ አልሆነ አጭበር ባሪያ አልሆነ እግዚአብሔርን በትክክል ለህዝቡ ያገለገለ ያቀረበ፣ ያስተዋወቀ፣ ያሳየ ወደ እግዚአብሔር ክብር ህዝቡን ያስገባ ነው ባለቤቴ። ዛሬ ግን እዚህ ዓለም ጋር መጥቷል። ልጆቼ ባሪያ ሊያደርግ ነው። ምን ትላላችሁ? ስለዚህ ነብዩ እንዲህ ያለ በቤትሽ ምን አለ ምን አደርግልሽ ዘንድ ተወጃለሽ። በቤትሽ ውስጥ ምን አለ? አንቺ ጋር የቀረ ነገር ምን አለ? ከባልሽ የወረሽው ነገር ምን አለ? እምነት የሚባል ነገር አለኝ። ኢየሱስ ክርስቶስ ያድናል። ሎባሳና ማታን ለማወሰኖማእያ ማይተና ዛሬ መፈታት ይሆናል። ማምለቅ መሄድ ይሆንላችኋል። ያቀመዳችው ወጥመድ ይበቃቅሳል። ዛሬ እፍረት ይይዘዋል። የእግዚአብሔር ልጅ ኢየሱስ ይከብራል። ወገኖቼ ኢየሱስ ክብር ነው። ኢየሱስ ክብራችን ነው። ማረዳችን ነው። አባታችን ነው። ሁለንተናችን ነው። ኢየሱስ አያችሁ ልጆቹን የማይጥል ከዛ ምን አለሽ? አዎ ትንሽ ማሰሮ ዘይት ትንሽ አለች፣ አለች። እምነቷ አያችሁ፣ ያመነችው ነገር ነው እምነቷ ነው። እዚህ ማሰሮ ውስጥ ትንሽዬ ዘይት አለ አለችው። ከዚህ ውጪ ምንም ነገር የለኝም በፍጹም ምንም አለች፣ ነው እንዲያላታው በይ መንደር ላይ የተቀመጡትን ባዶ ነገሮችን ሰብስቤ ባዶ የሆኑ የጨረሱትን ሁሉ ሰብስቤ ስጡኝ፣ ማድጋቢያቸው ስጡኝ፣ አምጡቢያቸው ያን እየተሰበሰበ መጣ። ወገኖቼ ወደ ቤቷ ሰበሰበች ሰበሰበች። እምነቷ እሺ ብላ መታዘዟ እዩ። እግዚአብሔርን መጠበቅ በባዶ ላይ ማመን ነው። እግዚአብሔር ጋር መሆን በምድረ በዳ ላይ ማመን ነው። ምንም በሌለበት ማመን ነው። እንደዚህ ነኝ እኔ። አምኜ ነው የምኖረው። ጌታ ለዘላለም ይክበር። ክብር ለሱ ብቻ ይሆን ሰው ያደረገ የማይጥን ወገኖቼ፣ ይሄ አገልጋይ ምን አይነት ብቃት ያለው አገልጋይ ነው! ሚስቱንና ልጆቹን እምነት እንዴት እንዳስታጠቃቸው! ምን አይነት እምነት ሰው ላይ ያልተደገፉ ሰው ላይ ያልተደገፉ፣ አምጡ እያሉ አልበሉም። ከማንም አላጭ መረበሩ እግዚአብሔርን ያውይ እሱን አምነውታ እሱን ምን ወዳጄ፣ ምን እሱን ምን ወደ ሰው ኪስ አይደለም። ወደ ላይ ተመልከት፣ ወር ወደ ላይ ተመልከት። ላይ ላይ ነው የእኛ ክብር ያለው፣ ከላይ ነው የእኛ ነገር ያለው። ሳኖች ከሰው ዘንድ ምንም ነገር የለም። ሰው እግዚአብሔር ካላዘዘው ሊባርካችሁ አይችልም። እግዚአብሔር ሲያዘው ብቻ ነው፣ ሲያስጨንቀው ነው። የእግዚአብሔር ጭንቀት ወደ እሱ መቶ ስል ለልጄ ስጫት፣ ለልጄ ሲል ብቻ ነው። ብዙዎች እንደሱ ተብለው እንኳን የማይታዘዙ አሉ። ይዘውት የሚገቡ ይመስላችኋል? ወደ መቃብር እስከዚህ? ከእግዚአብሔር የሚጋጩ ብዙዎች አሉ። አያችሁ፣ ተመልከቱ። እግዚአብሔር ጻድቅ ነው። እግዚአብሔር መልካም ነው። እግዚአብሔር ረኛ ነው። እግዚአብሔር አባት ነው። እነዚህ ሰዎች የሆኑትን ተመልከቱ። እምነታቸው ጥግ ድረስ ስለሆነ እናትና ልጆች ማዕድጋ የተባለውን በሞላ ከመንደር ሰብስበው አመጡና ቤት ገብ ከተተች እናታቸውን አባታቸውን የሚሰሙ በእምነት እስከ ላይ ድረስ የተሞሉ እነዚህ ብላቴናዎች ከእናታቸው ተበራብረው ቆሙ። ውስጥ በሩን ዘጋች ከውስጥ በሩን ዘጋች። ከዛስ ሰማይ ወደ ሰማይ ተመለከተች። አያችሁ ምን ጋረደች? ዘይፋ ያለውን ዘይት እቤታቸው ያለችውን በትንሽዬ ማሰሮ ውስጥ ያለችው እኛ የክርስቶስ የእጅ ስራ ነን፣ ሸክላዎች ነን። በትንሽዬው ማሰሮ ውስጥ ያለችውን እምነት አመጣቻት ብድግ አደረገችና ይኸው ጠብ ጥር ከላይ ከሰማይ በለወረደ ማ ዘይት ሃሌሉያ! ዘይት አሁን መቋቀሮ ቢሸጠን አይደለም እያልኩ ያለሁት፣ የሰማይ ዘይት ከሰማይ የሚወርደው ዘይት ነው የምናገረው። ማዚ ይሄ ማድጋ በሞላ ማሰሮውን ሲያይ በሩ በደምብ እየከፈተ ከሰማይ በር ይከፈታል። ከታችም ያለ በሩ ይከፍታል። ተቀብያለ ይላል። ሲሞላ ልጆቹ ሲስሙ፣ ሲሞላ ልጆቹ ሲስሙ፣ ሲሞላ ልጆቹ ሲስሙ፣ ዛሬ በቤታችሁ እንደዚህ ይሆናል። እግዚአብሔር አስገራሚ እጁን ይዘረጋላችኋል። አስደናቂ እጁን ይዘረጋል። ለኔም ለእናንተ ወገኖቼ፣ እምነታችሁ ላይ የደረሰ ከሆነ እምነታችሁ ከፍ ይበል። ዛሬ ወደቀባችሁ ከፍ ይበል። እምነታችሁ እምነት ነው ትልቁ መሳሪያ እምነትን በምድረ በዳ ላይ ምንም በሌለበት ቦታ ላይ እግዚአብሔርን ማመን የሌለውን ወደ መኖር ያመጣዋል። እምነት እምነት፣ እምነቶቹን ታጠቁ፣ ከፍ አድርጉ እምነታችሁን። እመኑት፣ ጌታ እመኑት፣ ኢየሱስን እመኑት፣ ያሁዊን እመኑት፣ አልፋ ኦሜጋ እመኑት፣ ክርስቲያኖች እመኑት። ብዙዎቻችሁ የምትረበሹት ሁለት እግር አለ የምላችሁ ሁለት ዛፍ ላይ ስለምትወጡ ነው። አንዱ እምነት በሚመስል ዛፍ ላይ አንዱ ደግሞ በጥርጥር ዛፍ ላይ ጦጣላችሁ። ስለዚህ ሁለቱም ዛፍ የኩል የሚሄድ ይመስላችኋል፣ ግን አይሄድም። መገነጣጠል የሚመጣው በዛ ሰዓት ነው ግንቅልጥል። እኔ ገና ወደ ጌታ በመጣው ጊዜ አንድ ራእይ ያየው፣ ለካስ ራእይ ነበር የዛን ሰዓት አላውቅም እኔ ራእይ መሆኑ። አንድ ራእይ ያየው ያየው ጥራይ ምንድን ነው? ሁለት ዛፍ በጎን ጎን እኩል የሚሄዱ ዛፎች አሉ። ዛፎቹ እንደ መኪና ይሄዳሉ። እና እኔ ሁለቱም ዛፍ ላይ እግሬን እንደዚህ አድርጌ ቆሜያለሁ። ከዛ ወደ አንደኛው ዛፍ እንድመጣ ውስጤ ይነግረኛል። ይገርማል። እዛው ዛፍ ላይ ሆኜ ከዛ በቃ ይሄኛው ትክክለኛው ዛፍ ነው ብዬ ወደ አንዱ ዛፍ ላይ ወጥቼ ቁጭ አልኩ። ዛፉ ሁለቱም እኩል እየሄደ ነው ያለው፣ ሁለቱም እኩል እየሄደ ይገርማል። የሚገርም አካሄድ ነው። አንዳንዴ እንደዚህ ፊልሞች ናምሳ፣ እንዲ አይነት ነገር ትዝ ይለኛል። ራሴ በራ ያየሁት ነገር ሰዎቹ በራእይ ያያዩ እንደ ፊልም እስከዚህ ድረስ የሚያደርስ ራእይ ነበር ያየው እና ከዛ አንደኛው ዛፍ ተራራ መውጣት አቃተው፣ ወደ ላይ መውጣት አቃተው። በመሬት ላይ ኩሎ ሆነና ወደ ላይ ግን አንዱኛው መውጣት አቃተው። እኔን የያዘው ዛፍ ግን ቀጥታ ተራራ የለም ምን የለም፣ ወደ ላይ ቀጥ ብሎ ወጣ ወገኖች፣ ቀጥ ብሎ የሚገርም ከዛ በኋላ ከዛ ራእይ ውስጥ ስመለስ ደነገጥኩ። እዛው ዛፍ ላይ እንዳለው ወይኔ ምን ጉድ ነው ብዬ በጣም ለአንዳንድ ወንድሞች ነገርኩ። እግዚአብሔር ይባርካቸው መካኒሱስ የነበር ወንድሞቼ ዘመናቸው ጌታ ይባርከቶች ጌታ ይባርክ ስነግራቸው አ እንደዚህ ነው እንዲኖረ አስረድኩኝ ማለት ነው። ገና ነበርኩ ነው በዛ ጊዜ አስረድኩኝ። ከዛ በኋላ ቃሉን ቦታውን ነገሩ በደንብ አድርጌ አጠናሁ በደንብ አድርጌ አነበብኩት እና ተረዳሁ። በመንፈስ በቃ ምን እንደሆነ ገባኝ። አያችሁ እኩል የሚመስል የሚመስል እውነት የሚመስሉ ነገሮች አሉ፣ ግን እውነቱ ክርስቶስ ብቻ ነው። ወደ ላይ ወደ ቅፍታ ይዞ መሄድ ወደ ላይኛው ድረስ ይዞ መሄድ ኢየሱስ ብቻ ነው። ስለዚህ ከጌታ ጋር በእምነት መገናኘት ያስፈልገናል፣ በእምነት መጣመር ያስፈልገናል። በእምነት ጌታ ለዘላለም የተባረከ ይሁን፣ አሜን ይሁን። ኢየሱስ ክርስቶስ ሲመጣ ማርያም እንደ ቃልህ ይሁንልኝ እምነት ነው። አምናን የተቀበለችው እንደ ቃልህ ይሁንልኝ ብላ ስታምን ወዲያውኑ ኢየሱስ ክርስቶስ መጣ። ጌታ ለዘላለም የተባረከ ይሁን፣ ክብር ለመንፈስ ቅዱስ ይሁን። በዚህ ቃል ብዙ ቃቃ የሚጫወቱ ወንድሞች አሉ አሁን ቅርብ የተነሱ እግዚአብሔር ይገለብጧል ይህንን አውሬ ኢየሱስ ክርስቶስ ጌታ ነው ክብር ለመድኃኔዓለም ይሁን ስለዚህ እነዚህ እቺ ሴት ያደረጉት ልጆቿና እሷ ዘይቱን ሞልተው ሲጨርሱ ሲያልቅ ልክ ማለቁም ሲመለከቱ አንድ ነገር አደረጉ ምንድን ነው ያደረገችው አሁን አለቃ አሏት ልጆቿ አለቃ ሁሉ ተሞላ አዎ የሚገርም እኮ ነው እምነታቸው ሰዎቹ ፋብሪካ እንዲከፍቱ አደረጋቸው ያመኑት እምነት ትልቅ ፋብሪካ በምድር ላይ እንዲተክሉ እንዲከፍቱ አደረገ። እምነት የማይታየውን ነገር ነው የሚያመጣው። ወገኖቼ ማመን እናንተ የማታውቁትን ነገር ነው የሚያደርገው። ጌታ ለዘላለም የተባረከውን ክብር ለኢየሱስ ኢየሱስ ይሁን። እግዚአብሔር ጻድቅ ነው። እግዚአብሔር መልካም ነው። አንዳንዴ እግዚአብሔር በጣም ያስገርመኛል። በቃ እኔ አምልክ አምልክ ይለኛል። ምን አይነት አምልኮ? ምንም በሌለበት በምድረ በዳ ላይ አምልክ ይለኛል ገና ሳይከፈል ባህር ዋለች ዘማሪዋ፣ ገና ሳይከፈል ባህሩ እስቲ አንሳ ከበሮ ይናል። እውነት ነው። ምንም ነገር በሌለበት በምድረ በዳ እግዚአብሔር ስታከብሩ፣ እግዚአብሔር ስታመሰግኑ፣ ለእግዚአብሔር ስፍራ ስትሰጡ፣ ለእግዚአብሔር ኃይሉን ክብሩን ከፍ ከፍ ከፍ ከፍ ያለውን ስትናገሩ፣ ስታውጁ ሰይጣን ጥሎ ይሄዳል። የማይታየው ወደ መታየት ይመጣል። ጥሎ ይሄዳል። ጥሎ ነው መሄድ፣ ክቶ ነው መሄድ። ይቅርታ ጌታ ለዘላለም የተባረከው ክብር ለኢየሱስ ይሁን። ስለዚህ ምንድን ነው ያደረጉት ያደረገችው? አሁን በሩን በላቸው ላይ ዘጋች። ከዛ በኋላ ልጆቹ እንዲህ ያደረጉ በቃ አልቋል ሲሏት ከውስጥ ያለው ከፈተች፣ በውጪ ልጆቿ ላይ ቆለፈች። ልጆቿና ዘይቱን ቁጭ አርጋ ወደ ነብዩ ተመለሰች። ወደ ነብዩ ጋር ተመለሰችና እንዲህ አለች። በኋላ ያስለመዳት ምን አይነት ትዕትና የተሞላበት ምን አይነት የፍቅር ህይወት እንደኖሩ ግልጽ ነው። ምን አይነት የእምነት ኑሮ እንደኖሩ ግልጽ። ነቢዩ የነገራትን ነገር በህይወቷ ሲፈጠር መልስ ዛይነች ይገርማን። ነቢዩ ዛሬ እግዚአብሔር ያደረገልኝ ነገር ተመልከት። አሁን ዘይቱ ሙሉ ነው። ልጆቼ ዘይቱ ማርዘና ብለው ፋብሪካው ማቀል ቁጭ ብለዋል። እዛ ፋብሪካ መካከል ልጆቼ ጥየረጥቻለሁ። ከዚህ በኋላ የሚቀጥለው ምን ላድርግ አለችኝ። ከዚህ በኋላ ምንድን ነው መደረግ ያለበት አለችኝ። አርባ ቦታ አይደለም የሄደችው አንድ ነቢይ ጋር ነው ሄደችው። እዚህ ታላቁ ነቢይ ጋር ነው ሄደችው። አይ በታላቁ ነቢይ ዘቤት ተከፍቶልኛል በትንሾቹ ነቢይ ደግሞ እንትን ይምጣልኝ ብለ አይደለም ሄደችው። አንድ እግዚአብሔርን ድምጽ የሚሰማ ሰው ጋር ነው ሄደችው። አንዱ ጋር አንዱ ጋር ነው ሄደችው። አሁን በቅርብ ወደ ጌታ ሄደችት ታሪክ አንድ ጊዜ አንድ ነገር ነበር ልጅ ለነች ምች ሴት እና ከውጭ ሀገር ቦርሳ ይዛ ቦርሳ ውስጥ የሕፃናት ልብስ ይዛ መጣች። የዚህ ዓለም ገዢ ያፋችሁን በደንብ አድርጎ ይሰማል። ስለዚህ የልጆቹን ልብስ ገዝታ ገዛው፣ ልብስ እንደዚህ ገዛው። አሁን ኢትዮጵያ እመጣለሁ ሄዳለሁ፣ አሁን ተናገረኝ፣ እዛ ልጅ ስጠኝ ብላ መጣች። እዚህ ሀገር መጣች። ከዛ በኋላ እዚህ ሀገር ከመጣች በኋላ ሄደች። የዚህ ዓለም ገዢ ተንኮለኛ ስለሆነ ቦርሳሽ ውስጥ ልጆች ልጅ ልብስ ይዘሻል አላት። አዎ አለች። እዛ ወጣች ሰው አለ ተደበላለቀን ፋላፋት ዝም ነው ተደበላለቀን ከዛ በኋላ ልጁን ትወልጃለሽ ባሌላትም ግን ልጁን ትወልጃለሽ ቀፊ ተባለች ልብሱን አቀፈች ተሽከረከረች ተሽከረከረች ተሽከረከረች ከዛ በኋላ አለቀ ፕሮግራም እቺ ሴትዮዋ አይልኩኝ አለች ወደ አገሯ አይልኩኝ ወደ ወደ ወደዛ ወደ መጣችበት ሄደች ከሰባት አመት በኋላ እንደገና ተመልሳ መጣች ልጅም የለ ባሉም የለ እና ተመልሳ መጣች ስትመጣ አሁንም ያንን ሻንጣ ውስጥ ልጅ ይዛ መጣች እዚህ ምድር ላይ መጣች። አሁንም እዛ ሰውዬ ጋር ደም ሌላ ቦታ ሄደች። አንድ ቀን እንደ አጋጣሚ ወገኖች ላላገለግል ቤልኩበት አገኘዋት። እግዚአብሔር ተነስሺ ብሎ አላትና የህልም ኑሮ በቃሽ አላት። ጌታ ለዘላለም የተባረቀ ይሁን በልማ ትኖሪ አላት። በቅቶሻል የህልም ኑሮ አላት። እኔም ማቆት ታሪክ የለ እግዚአብሔር ልጅ ኢየሱስ በቀጥታ ነው የተናገራት። ይሄን ተራራት ዙሪያ አርፈሽ ቁጭ በይ አላት። በቃሽ አላት። ስሚ ጆሮሽ ክበቲ ጆራ ላይ ስማይላል ስሚ አላት። ጌታ እዛ ሰው አልታለቅስ ነበር በጣም ብዙ ነገር ነበር፣ ጌታ የተናገረው ከዛ ዝጮህ ነበር። ከዛ በኋላ ሻንጣውን ከፍታ ይሄን ሻንጣ የዛሬ ሰባት ዓመት ይዤ መጥቼ ነበር፣ እንደዚህ እንደዚህ እንደዚህ እንደዚህ ላተናገር በጣም ደነገጥኩ ነኝ። እግዚአብሔር ጻድቅ ነው፣ እግዚአብሔር መልካም ነው። ታዲያ እዛ ነቢይ ጋር ምን አልተመለስሽም አልኳት። ለምን አለሽም? ለምን ወደ ሌላው ጋይሽ? ለምን እንደዚህ አለሽ? እዛው ነብይ ጋይሽ እንደዚህ ብለህ ይሄን ነበር ይሄው እንደዚህ አልሆነም ምን ላሉ የሚለው ነገር ለምን አስቀጥዩም ነበር ስላት፣ ማስገቢያ መግቢያ መንገድ የለው አለች። አይ እግዚአብሔር ጻድቅ ነው። እንግዲህ ጌታ ያለው ይሁን፣ አንዳንድ ጊዜ እንደዚህ አይነት ነገሮች ይገጥማሉ፣ ብዬ አባብዬ መክሬ ወጥቼ መጣሁ። እግዚአብሔር አንዳንዴ ወገኖች፣ እግዚአብሔር ለምን በተናገራችሁ ቦታ ላይ እንደገና ሄዳችሁ ጥያቄያችሁ መልስ ሲያገኝ? እንደገና መልሱ ልጃችሁ ሄዳችሁ ይሄ ነገር እንደዚህ ነው ብትሉ መልካም ነው። ምክንያቱም የእግዚአብሔርን አጀንዳ የሚያስኬዱ አገልጋዮች ስለሆኑ የሚያገለግሏችሁ ሰዎች የእግዚአብሔርን ሐሳብ የሚያስቀጥሉ ስለሆኑ የሚቀጥለው ነገር ይነግሯቸዋል። እውነተኛ የሆኑት አገልጋዮች ማለት ነው። ጌታ ለዘላለም የተባረከ ይሁን። ተናግሬ ስለማልፍ ስለዚህ ጌታ ለዘላለም ይበር። ወደ ነብዩ ሄደች። ነብዩ ምን አላት? አሁን ሂጂ አላት። አሁን ምን ላድርግ ስትለው በቃ አሉት። አሁን ሂጂ ሽጭ። አሁን ቤት ተነሻ፣ ሽጩ። ከዛ በኋላ ሽጩ አቶ ባህሪያ ያደርግ የሚመጣው ሲመጣ ይሄ ነው ብሩም ጋር ብለሽ ከበዩ የቀረውን አንቺና ልጆችሽ ይፈሉታል። እናንተ አሁን በስተናችሁ ብትፈልጉ አገለባ አጥሽቱ ብትፈልጉ ፋብሪካችሁን ቀጥሉ ብትፈልጉ እንደፈለጋችሁ አድርጉ። አሁን መሸጥ ትችያለሽ፣ መሸጥ መለወጥ ትችያለሽ። ጊዜው ያንቺ ነው። ተራው ያንቺ ነው። ሰዓቱ የእናንተ ነው። እግዚአብሔርን ማገልገል ከእግዚአብሔር ጋር መሆን በጸጋም ተሞልታችሁ መሄድ፣ አሁን ተራው የናንተ ነው አላልኩ? ከዚህ በኋላ ወደ ኋላ አትሄጂም አላልኩ? እሺ አለች። እግዚአብሔር ሰው እንደተናገራት መጣች። ዘይቷን ሸጠች። የሚገዛው ህዝብ ተሰበሰበ። ኢንቬስተር ሆነች። በዚህ ውስጥ የእግዚአብሔር ክብር የእግዚአብሔር ኃይል በመካከላቸው እያለፈ ነበር! መጥቶ ገዢው ልጆቹን ባሪያ ሊያደርግ የወደደው ሲመጣ፣ አይ አይ ባርነት እኮ አለቃለች፣ አርነት ወተናል አለችው። በክርስቶስ ነፃ ወተናል፣ ነፃ የወጣንተው ደግሞ ባሪያ ሊሆን አይችልም። ይኸው የሚያስፈልግ አለችና እንካ የዘሊ አለችው። ከዚህ በኋላ ልጆች አገልጋይ ናቸው፣ ነብይ ናቸው፣ የአባታቸው ስራ ይሠራሉ፣ የአምላካቸው ስራ ይሠራሉ። ለአንተ ከዚህ በኋላ አይገዙ በቃለች። ኢየሱስ ክርስቶስ ጌታ ነው። እንደዚህ የምትል ቤተ ክርስቲያን ትነሳልናለች። እንደዚህ የምትል ለልጆቿ የምትቆረቆል ለወለደቻቸው ልጆቿ የምትቆረቆል እየወለዱ የሚጥሉ ሳይሆኑ እየወለዱ የሚያሳድጉ ለክብር የሚያበቁ አገልጋዮችን እግዚአብሔር ያስነሳልናል። ቤተ ክርስቲያንን ያስነሳልናል። ቤተ ክርስቲያን የወደቁ ቤተ ክርስቲያኖች መነሳት ይጀምራሉ። ራሳቸውን የጣሉ የዘጉ ቤት ማለም የሚኖር የእግዚአብሔር እሳት ይመጣል። የጌታ መንፈስ ይመጣል። የአባቴ መንፈስ ይመጣል። ሮባ ሰማማ እተነማው ሰላም አያ የእግዚአብሔር ክብር ይመጣል። የተወደቁ ቤተ ክርስቲያኖች ይነሳሉ። እተወደቆች ይነሳሉ። የእግዚአብሔር ክብር ይመጣል። መሞላት፣ በዘይት መሞላት፣ በክብር መሞላት፣ በኃይል መሞላት፣ በጸጋ ይሆናል። የእግዚአብሔር ሕዝብ ያመለጠ ሕዝብ ተመልሶ ባሪያ አይሆንም። ከቤተ ክርስቲያን ወጥቶ ባሪያ አይሆንም። ማንም እየወሰደ አይገዛው። እግዚአብሔር የሰጠን ልጆች የወለድ ናቸው፣ በጉልበታችን የወለድ ናቸው። የተወለዱ በቤተ ክርስቲያን የተወለዱ አውሬ ባሪያ አደርጋቸው። እግዚአብሔር የቤተ ክርስቲያን መሪዎችን ያስነሳት። የእግዚአብሔር ክብር ይመጣል። የጌታ መንፈስ ይመጣል። የአባቴ መንፈስ ይመጣል። ሮባሳና ማታነመወሰኖአይያ ሰይ መንፈስ ቅዱስ ምብሩ ኪሆ እወድሃለሁ የኔ ፍቅር፣ አመሰግናሃለሁ ወዳጄ፣ አመሰግናሃለሁ ውዴ። ክብር ለአንተ ብቻ ይሆን። ልጆችን ስለምታስነሳ ነገስታቶችን ራሳቸው ነው በያርገስ ስለምታስነሳቸው አመሰግናሃለሁ። ጌታ ሆ ከአንተ የሚሰማ ስለታ አይሰራም። ከአንተ የሚሰማ ለአንተ የሚገዛ በክብር ይወጣል፣ በክብር ይገባል። ዛሬ ጆሮአቸውን ትከፍታለህ፣ የሰማይ ደጅ በነፃ ትከፍታለህ። እግዚአብሔር ሆ ተአምራት ታደርጋለህ። በብሬ ላይ አመሰግናሃለሁ። ክብር ለዘላለም ለአንተ ብቻ ይሆን። ዛሬ ተወለዱ፣ ባሪያ አይሆኑ። ከዚህ በኋላ ባርነት አበቃ። ብዙዎች ባሪያ የሆናችሁ መፈታት ሆኖላችኋል። እግዚአብሔር በዚህ ምሽት መፈታት አድርጓል። ምክንያቱም የእግዚአብሔር ክብር መጥቷል። የሰማይ ደጅ ስለተከፈተ፣ የሰማይ ቅር ስለወረደ፣ ዛሬ መረስረስ ስለሆነ፣ የእግዚአብሔር ክብር ስለወረደ፣ የእግዚአብሔር ኃይል ስለወረደ፣ የወደቁትን የሚያነሳ ኃይል ስለወረደ፣ ድንኳኗ የወደቀች የፈረሰችው ድንኳን ስትሰራ ስለሆነ እግዚአብሔርን እጅግ ያመሰግናል። በኃይል በስልጣን ጌታ ስለምትገለጥ፣ ስምህ ለዘላለም የተባረከ ይሁን። እንወድሃለን ጌታ። ስም ይባል ዛሬ ስለደረሰልን መንፈስ ቅዱስ ስለመጣልን አመሰግናለን። ለዚህ ቃል ጌታ ፊት ጸልዬ አመስግኘ ይጨርሳል። ወገኖች ወደ ቤተ ክርስቲያናችን ብትመጡ ደስ ይለናል። የዓርብነት ጸሎት ሮብና አርባለን ከአራት ሰዓት ጀምሮ እስከ ዘጠኝ ሰዓት የሚቆይ በዚህ ፕሮግራም አርብን ሮብ ብትመጡ መልካም ነው። መጥታችሁ ከኔ ጋር ጸልዩ። የእግዚአብሔር እጅዩ ኃይል ተሞኑ፣ ክብሩን እዩ፣ የአጋንንትን ምንጭ አድርቁ ልክ መናፍስታኖች ስትመቱ የእግዚአብሔር ክብር ከሰማይ የወረደ ኃይል ተሞልታችሁ ድንቅ ዘብሮ ትመለሳላችሁ። እግዚአብሔር ብዙዎችን በደዝየዳሰሰነፍ ከታች በተጻፈው መሰረት አስፋልት ዳር ላይ ቤተክርስቲያን ንሁና በዚህ ቤተክርስቲያን ከኔ ጋር አብራችሁ ጸንዩ። የእግዚአብሔር ቀን ባለበት ብርሃን በሆነበት በዚህ ቀን ከእግዚአብሔር መንፈስ ጋር ተዋሃዱ። እግዚአብሔር ልጃችሁ፣ በተለይ የምታገለግሉ ወገኖች እግራችሁን አስጠኑ። የእግዚአብሔርን ልጅ፣ የእግዚአብሔርን ክብር ተመልከቱ። እግዚአብሔር ጻድቅ ነው። እግዚአብሔር ሆይ እናመሰግናሃለን። ስለነበረን አላ ጊዜ ክብር ሁሉ ለዘላለም አንተ ብቻ ይሁን። መንፈስ ቅዱስ እንደ ፈቀርክ ስለተመላለስክ በዚህ ጉባኤ ውስጥ አመሰግናለን። ለዘላለም ተባረክ። በጋ እንዳንዱ ቤት መፈታት ስለሆነ ማምለጥ ስለሆነ መነሳት ስለሆነ መሞላት ስለሆነ ባዶ ነገር ሁሉ ስለተሞላ ስለተሞላ እጅግ አርጊ አመሰግናል። ክብር ለዘላለም ለአንተ ብቻ ከፍ አረግን። ከፍ በል በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስሜት ጸና ይሆን አሜን። ዘላለም ተባረክ። ሁሉ መልካም ሳ